ኢራን እስላማዊት ሪፐብሊክ ተብላ ብትጠራም በውስጧ ግን እልፍ ክርስቲያኖች፣ ከስድስት መቶ በላይ አብያተ ክርስቲያናት፣ የሚገኙ በዩኔስኮ የዓለም ቅርስነት የተመዘገቡ የቅዱስ ታዲዮስና የቅዱስ ስጢፋኖስ ገዳማት የሚገኝባትም ሀገር ናት። ዛሬ በሀገር ኢራን ከእስልምና ይልቅ ክርስትና እየተስፋፋ የመጣባት ሀገር ስትሆን በስውርም በግልጥም ወደዚህ የክርስትና እምነት እየተቀላቀሉ የሚመጡት ኢራናውያን እለት ዕለት ከመጨመሩ የተነሳ በሀገረ ኢራን ውስጥ የሚገኙ መስጂዶችና የእስልምና እምነት መቀዛቀዝ ደግሞ ለኢራናውያን ከፍተኛ ስጋትና ድንጋጤን የፈጠረ ክስተት ሆኖ እየተነገረ ይገኛል። በኢራን ዋና ከተማ ትሄራንን ጨምሮ በሰሜናዊው ኢስፋሃንና ሌሎችም ታላላቅ የኢራን ከተሞች ክርስትና እያበበ ከመምጣቱ እየተነሳ በተለይ በኢራን ውስጥ የአርመን ኦርቶዶክስ ቤተ ክርስቲያን ከፍተኛውን ሚና በመጫወት ኢራናውያን ወደ ክርስትና እንዲመጡ፣ ክርስቶስም እንዲሰበክ አርመናዊት ቤተ ክርስቲያን ከፍተኛ ሐዋርያዊ አገልግሎት እየሰጠች ትገኛለች። ዛሬ ኢራን ሲባል ምዕራባውያን ከሚያወሩት በተቃራኒ የሆነች ክርስቲያኖች ከእስራኤል በተለየ በነጻነት የሚኖሩባት ከእስራኤል በተሻለ ደግሞ ክርስትናን ለመስበክ የተመቸች ሀገር እንደሆነች በሀገሪቱ ያሉ ክርስቲያኖች ይናገራሉ። በኢራን ውስጥ ከሌሎች የአረብ አገራትና አለማት የክርስትና የእስልምናና አይሁዳዊነት እንዲሁም የዞራስተር እምነት በግልጥና በነጻነት የተፈቀደና እውቅና የተሰጠባት ሀገር ስትሆን ሌሎች ኢስላማውያን የሚሉት አረብ ሀገራት እንደ ኢራን ክርስትናን ለአይሁድና ለሌሎች እምነት የማይመቹ መሆናቸውን ከኢራን ጋር ስናነጻጽረው የሰማይና የምድር ልዩነት አላቸው። ሰላም! ውድ የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው ዝግጅታችን በኢራን ውስጥ ያለውን ኦርቶዶክሳዊ ክርስትናንና በዚያም እየተስፋፋ የመጣውን የአብያተ ክርስቲያናትን ቁጥር በተመለከተ እንዲሁም በዓለም ቅስነት የተመዘገበውን የቅዱስ ታዲዮስንና የእስጢፋኖስን ቤተ ክርስቲያንን ታሪክ እንቃኛለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና እና ሼር እያደረጋችሁ አብራችሁኝ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ ኢራን አረብ ሀገር አይደለችም፣ ፐርሺያ ናት። በፐርሺያና በአረብ ሀገር መካከል ሰፊ ልዩነት አለ። እስራኤል የክርስቲያን ሀገር እንደምትመስላቸው ሁሉ ይልቁንም ደግሞ ኢራን ሲባል አረብ የምትመስላቸው እልፍ ሰዎች በሀገራችን አሉ። በእስራኤል ክርስትናም እስልምናም የማይኖሪቲ ወይም ዝቅተኛ ቁጥር ያላቸው አማኞች ናቸው። ግን የሙስሊም ቁጥር ከክርስቲያን በእስራኤል ይበልጣል። ኢራን በአንጻሩ ከእስራኤል በላይ ብዙ ቁጥር ያላቸው ክርስቲያን ዜጎች የሚገኝባት ሀገር ናት። ኢራኖች ፐርሺያን ወይም ፋርስ ቋንቋን ይናገራሉ እንጂ ምንም ብትሏቸውና ብታናግሯቸው የአረብኛን ቋንቋን በፍጹም መናገርም መስማት የሚችሉ ሕዝቦች አይደሉም። ኢራን የሙስሊም ሀገር ብትሆንም የሺአ ሙስሊም ሀገር ናት። እነ ሳውዲና ብዙ የእስልምና ሀገራት የሚከተሉት የሱኒ እስልምና ተቃራኒ የሆነ የእምነት አስተሳሰብና አይዲዮሎጂም የምታራምድ ሀገር ናት ኢራን ኢራናውያን በመካከለኛው ምስራቅና በምዕራባውያን ዘንድ ከእምነት አስተሳሰብና ከሱኒ እስልምና በተቃራኒ በመቆሟ በሳውዲና በሌሎች የገልፍ ሀገራት በስጋትና በጥርጣሬ የምትታይ ሀገር ናት። ከምዕራባውያን አንጻር ስንመለከት ደግሞ ኢራን በምታራምደው የፖለቲካ አቋምና በኒውክለር መርሃ ግብሯ ከምዕራባውያን አስተሳሰብና ፍላጎት በተቃራኒ መቆሟ ደግሞ ከምዕራቡም ከመካከለ ሁለተኛውም እንዲሁም ከእስልምናው ዓለም እያልሆነች ገለልተኛ ሀገር እንድትሆን አድርጓታል። ቢሆንም በኢራን ውስጥ ያለው የአያቶላህ አሊ ሐሚኒ አስተዳደር ወዳጅ ሀገራትን ፍለጋ ከፋርስ ኢራን ባሻገር ወደ ሩሲያ፣ ቻይናና ወደ ሌሎች አገራት በማማተር ወዳጅ አገራትን በማፍራት የምዕራባውያንና የመካከለኛውን ምስራቅ ጫናን ለመቋቋም አስገራሚ የዲፕሎማሲ ስራ በመስራት ላይ ትገኛለች። በቅርብ እንኳን እንደምንመለከተው ኢራንና እስራኤል በገቡበት በዚህ ጦርነት በሀገራችን የነበሩ ሰዎች ጎራቸውን ለይተው ጉዳዩን በሃይማኖት መነጽር እየተመለከቱ ኢራናውያንና እስራኤልን በመደገፍ እርስ በርሳቸው ሲበሻሸቁ እንደተመለከተን የቅርብ ጊዜ ትውስታችን ነው። ቢሆንም ግን ኢራን እስልምናን የምትወክል አረብ ሀገር አይደለችም፤ እስራኤልም ደግሞ ክርስትናን የምትወክልም አይደለችም። ሁለቱ ሁለቱም የራሳቸው መልክ የራሳቸው የሀገረ መንግስት ግንባታ እያላቸው ናቸው። በኢራን ውስጥ አብዛኛው ህዝብ የሺአ እስልምና ተከታይ ቢኖርም ግን ኢራን ውስጥ ከእስራኤል በተሻለ በርካታ ክርስቲያኖች የሚገኙባት እንዲሁም ደግሞ አይሁዳውያኖች የሚኖሩባትም ሀገር ናት። የኢራንን ታሪክ ወደ ኋላ መለስ ብለን የቃኝን እንደሆነ ከአናቶሊያ እስከ ኢንደስ ወንዝ ከካውካሰስ እስከ ፋርስ ባሕረ ሰላጤ ድረስ የተዘረጋቸው ከክርስቶስ ልደት በፊት ሺህ ዓመታት የሚመዘዝ ታሪክ ባለቤት ናት። ጃላላዲን ሩሚና ኦማር ሐምያን የሚያክሉ ግዙፍ ገጣሚዎችን በስነ ህንፃ፣ በፍልስፍና፣ በሕክምና የተራቀቁ ልጆች ያሏት ፋርስ የአሁኗ ኢራን ዜጎቿ የአርያን ወይም የተመረጥን ዘርነን ይላሉ እንጂ አረቦች መሆናቸውን በፍጹም አይናገሩም። የበዛ ታሪክ ባለቤትና አረቦች፣ ኩርዶች፣ ባሎች፣ አዘርባጃኖችና ቱርክሜኔዎች እንዲሁም ሺአዎችና ሶፊዎች፣ ሰለፊያዎች የሚኖሩባትም ብዙ ቅይጥ መልክ ያላት ሀገር ናት። የዛሬውን አያድርገውና የአሜሪካው ፕሬዚዳንት ጂሚ ካርተር የሰላም ደሴት እንደሆነች መወደስ ለኢራን እያቀርቡላት ነበር። በወቅቱ ለሰላሳ ሰባት ዘመን ኢራና ሰማያዊያንን ረግጠው ሀብታቸውን ለምዕራባውያን በገፍ ላቀረቡት የለንደን ዋሽንግተን ታማኝ አገልጋይ ንጉሠ ነገሥት መሐመድ ሬዛ ፓህላቪ የሰላም አባት እያሉ ሲያንቆለጳጵሷቸውም በታሪክ መዝገብ ላይ ተቀምጦ እናነባለን። የምዕራባውያን መገናኛ ብዙሃን ለየት ተቀን ስማቸውንና ሀገራቸውን በማጠልሸት ስራ ላይ መጠመዳቸው የጠባቸው ምክንያት ጥቅምና የጃዞር ቅኝት ግዛት ሆኖ ሳለ የሚሰጡት መረጃና ስዕል ብዙሃኑን በኢራን ላይ የተሳሳተ ግንዛቤ እንዲይዙ አድርጓል። እንደ እውነቱ ከሆነ ኢራን ከሌሎች የአረብ ሀገራት በተሻለ የሃይማኖት ስብጥርና ለአማኞቿ ክብር እያላትም ሀገር ነች። እስኪ ለመረጃ ያክል ኢራንና ክርስትና ምን ይመስላሉ የሚለውን በትንሹ እንቃኘው። ዜጎቿ የአርያን ወይም የተመረጥን ዘርነን ሲሉ የሚደመጡባት ኢራን ከእምነትም አኳያ በነዋሪዎቿ ስብጥር ውስጥ የእስልምና ሃይማኖት ሰፊውን ቁጥር ቢሸፍንም ክርስትና፣ አይሁድ፣ ዞራስትራና ባህላውያን ሌሎች እምነቶችም ከኢራን ጋር የጠበቀ ቁርኝት ያላቸው ህዝቦች ናቸው። ምንም እንኳን ክርስትና በአሁኑ ጊዜ የኢራንን ህዝብ ብዛት ባይዝም ከክርስቶስ ልደት በኋላ በ66 ዓመተ ምህረት ከክርስቶስ 12ቱ ሐዋርያ አንዱ የሆነው ቅዱስ ታዲዮስ ለመታሰቢያነት የተገደመው በዩኒስኮ የዓለም ቅርስነት የተመዘገበውን ሐዋርያው ቅዱስ ታዲዮስ ገዳምን ጨምሮ በጥቅሉ በኢስላማዊት ሪፐብሊክ ኢራን ውስጥ ከ600 በላይ አብያተ ክርስቲያናትና ገዳማት ይገኙባታል። እንደ ቴህራን ፖስት ዘገባም ከሆነ በሀገሪቱ ውስጥ ክርስትና በኢየሱስ ክርስቶስ ዘመን በሃይማኖቱ የመጀመሪያዎቹ ዓመታት ውስጥ ወደ ኢራን እንደገባም ታሪክ ይገልጣል። ከሁሉም የሚቀድመው በታሪካዊቷ ኢራን በሰሜን ምዕራብ ጫፍ 200 ሜትር ከፍታ ባለው ኮረብታ የሚገኘው ብዙ የማይነገርለት ጥንታዊና ከክርስቶስ 12ቱ ሐዋርያ አንዱ የሆነው የቅዱስ ታዲዮስ ገዳም ነው። ሐዋርያው በቀደመ ስሙ ልብዲዮስ ይባል የነበረ ሲሆን በምስራቅ ኦርቶዶክሶች ዘንድ ስምዖንና ይሁዳም ይሁዳ ሲባል እያስቆረቱ እያይደለ በኢትዮጵያ ኦርቶዶክሳዊት ቤተ ክርስቲያን ስርዓተ ቅዳሴ መካከል ስሙና ገድሉ የሚነሳው ሐዋርያው ቅዱስ ታዲዮስ ነው። ሐዋርያው ቅዱስ ታዲዮስ ከቅዱስ ጴጥሮስ ጋር ስለ ክርስቶስ ፍቅር በዓለም ያስተማረ፣ ወንጌልን ያስፋፋ፣ ሶሪያ፣ ሊባኖስ፣ ቱርክ፣ አርመን ግሪክና ኢራንን ጨምሮ በርካታ ሀገራት ተጉዞ ወንጌልንም የሰበከ ቅዱስ ሐዋርያ ነው። ታዲዮስ አስደናቂ ተአምራትን ፈጽሞ በቤይሩት አካባቢ ሲያስተምር ሰማዕትነትን የተቀበለ ቅዱስ ጻድቅ እንደሆነ በኢራንና በሊባኖሳውያን ዘንድ ይነገራል። ሐዋርያው ቅዱስ ታዲዮስ አጽም በየትኛውም የታሪክ አጋጣሚ ወደ ኢራን ሰሜናዊ ክፍል እንደተወሰደ ባይታወቅም በተለይ የአርመን ኦርቶዶክስ አማኞች ዛሬም ድረስ በየዓመቱ በዚህ ገዳም በመገኘት ለተከታታይ ሶስት ቀናት ሐዋርያው ቅዱስ ታዲዮስን ይዘክሩታል። ይህና ሌሎች በኢራን የሚገኙ አብያተ ክርስቲያናት፣ ቤተ መቅደሶችና ካቴድራሎች ስርዓቱን ጠብቀው የተሰሩና የኢራናውያንን የሥነ ህንፃ ጥበብን ለማሳየት በሚያምር ሁኔታ ያጌጡ ካቴድራሎችና አብያተ ክርስቲያናት ከተሄራን እስከ ኢስፋሃን ድረስ ይታያሉ። በኢራን ውስጥ ከሚገኙ 600 በላይ የሚጠጉ አብያተ ክርስቲያናት ሲኖሩ ከዘጠና በላይ የሚያክሉት በሀገሪቱ በኢራን ቅርስነት የተመዘገቡ ሲሆን ሦስቱ ደግሞ በዓለም አቀፍ የቅርስ መዝገብ በዩኔስኮ የተመዘገቡ ገዳማት ናቸው። ለአብነትም እንደ ኤሮፓውያን አቆጣጠር በሺ ዘጠኝ መቶ ሰባዎቹ መጀመሪያ ላይ እንደ አርመናዊት ሐዋርያዊት ቤተ ክርስቲያን ስር ባለ በትሄራን መሃል ከተማ የሚገኘው የቅዱስ ሳርኪስ ካቴድራል አንዱ ሲሆን የቅዱስ አዳኝ ካቴድራል አንዱም ቫንክ ቤተ ክርስቲያን በመባል የሚታወቀው በማዕከላዊ ኢስፋሃን ውስጥ በጆላ ታሪካዊ ቦታ ላይ የሚገኝ ውብ ካቴድራል ነው። የተብሪዝ ቅድስተ ማርያም ቤተ ክርስቲያን በ12ኛው መቶ ክፍለ ዘመን በአርሜንያ የስነ ሕንፃ ዘይቤ የተሠራው የዲቅ ባሺ ታሪካዊ ቦታ በሚገኝበት በ20ኛው ክፍለ ዘመን አጋማሽ ላይ በደቡብ ምዕራብ ኢራን በነዳጅ ዘይት ባለጸጋ በሆነችው በአባዳን ከተማ የቅዱስ ጋራፔት ቤተ ክርስቲያን፣ መሐሌዛን ቅድስት መስቀል ቤተ ክርስቲያን፣ የቅዱስ ሉቃስ ቤተ ክርስቲያን፣ የቅዱስ ስምዖን ቤተ ክርስቲያን፣ ጋቬላን ከተማ የሚገኘው ደግሞ የቅዱስ ጆን ቤተ ክርስቲያን፣ ባውሎላን የሚገኘው የቅዱስ ቶማስ ቤተ ክርስቲያን፣ ተጠቃሽ ባለታሪክ እድሜ ጠገብ ቤተ ክርስቲያን በኢራን ውስጥ ይገኛሉ። በሌላም የኢራን አርመን ገዳማዊ ስብስቦች ማለትም በሀገሪቱ ሰሜናዊ ምዕራብ የሚገኘው የኢራን የአርመን ገዳም ስብስብ ሶስት የአርመን ኦርቶዶክስ ክርስትና እምነት ተከታዮችን ያቀፈ ሲሆን እነሱም ቅዱስ ታዲዎስ፣ ቅዱስ እስጢፋኖስና የድዞርዞር ቤተ ጸሎት በኢራን ከሚገኙ መንፈሳዊ ስፍራዎች መካከል ይጠቀሳሉ። ሌላው አስገራሚው ነገር ደግሞ ኢራን ከኢትዮጵያ ጋር የሚያገናኘውን ታሪክ ደግሞ በ958 እየተከሰተ ነው። በወቅቱ ኢራን ችግር ገጠማትና ከዘረፋ ለማዳን የቅዱስ ታዲዮስን አጽም የአርመን ኦርቶዶክስ ሊቀ ጳጳስ የነበሩት አባ ባስቄዝ አጽሙን በአደራ ወደ ኢትዮጵያ ልከውት እንደነበር በርካታ ማረጋገጫዎች ይመሰክራሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም በአደራነት የተቀበለችውን አጽም በመንበረ ጸባውት ቅድስት ሥላሴ መንበር ስር ለዓመታት አኑራዋለች። እንግዲህ ምዕራባውያን በተቃርኖ የሚያወሩላት፣ በተቃራኒው ደግሞ በኢራን ውስጥ እጅግ እየጎመራና እየተስፋፋ የሚገኘው ኦርቶዶክሳዊ ክርስትናም አሁን በቅርብ ጊዜያት እንደሰማኑ ደግሞ በዓለም ቅርስ መዝገብነት የተመዘገቡት የሺህ ዘመናት ታሪክ ያላቸው አብያተ ክርስቲያናት በኢራን ዋና ከተማ ቴሄራንን ጨምሮ ኢስፋሃንና በሌሎችም ከተሞች እንደሚገኙ መዛግብት ይጠቁማሉ። ውድ የንጋት ኮከብ ሚዲያ ቤተሰቦች ኢራንን በተመለከተ ለዛሬ ያሰባሰብኩላችሁ መረጃ ይህንን ይመስላል። በቀጣይ ጊዜ በሌላ መረጃ እስክንገናኝ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደውል ምልክቷን በመጫን ላይክና ሽር ሼር እያደረጋችሁ ወዳጅ ቤተሰብ እንድትሆኑ እየጋበዝኩ የምሰናበታችሁ ሙልጌታ ስዩም ነኝ።